ፍር የምትፈልጉ ማለት ነው። በዚህ መልኩ እየሰራችሁ ተጠቀሙ። ምንና ምን ይመስላችኋል? ሀሊም ኒዶ ትበጠብጣላችሁ። ትንሽ ጫው ታደርጋላችሁ። ሀሊም ኒዶ ከዚያም ይሄ ሀጃ ማለት ነው፣ አረቦቹ ለሾርባ የሚሰሩት በጣም ተወዱታላችሁ። ይጥማል። ቀስ ብላችሁ ቀስ ብላችሁ ሳቷን ቅስቅስ አርጋችሁ አንተክትኩት እዚህ መልኩ እንደዚህ ያደባልቃችሁ በጣም ነው የሚጥመው። ከዚያ ዱባ ነው የምትሆኑት ማለት ነው። ስኳር ነው፣ ይሄ ጥቁር ቅመም ነው፣ ዋባ ሶዳ ማለት ነው። እንደው እንደው ዱባ ነው የምትሆኑት ማለት ነው። ቀጭን ለሆናችሁ ሴቶች እ ለዛው የምትወፍሩት የት ነው? ከወገባችሁ በታች ሰምታችኋል። ከወገባችሁ በታች ነው የሚያወፍረው ማለት ነው። ሸናጣን የሚያደረጋችሁ እሺ እና አሰራሩ እንግዲህ እንዳያችሁት ነው። ሀሊብ ኒዶ በመጠኑ ታረጋላችሁ። ሁለት ማንኪያ ወይም ሶስት ማንኪያ ብዛት እንደምትሰሩት ማለት ነው። ወይ አንድ ማንኪያ ይህንንም ሀሊቡን ማን ነው ይሄንን አጃውን የሾርባውን ዱቄት እንደዛው በመጠኑ አርጋችሁ የሾርባውን ዱቄት ግን ዘፍዘፍ ብታደርጉት ይወደዳል። በደንብ ፍርስርስ ስቦ እንዲመስልላችሁ ለብ ባለ ውሀት እንዲሰፍሰፍ አርጋችሁ አስቀምጡት፣ መስራ ስታስቡ ማለት ነው። እኔ እንደዛ ነው ደስ የሚል የሾርባም ስሰራ። ከዚያም ቀስ እያላችሁ ሰዓቱን ቀንሳችሁ ተክትኩት በደንብ እንዲበስል። ካልበሰለልክ ካልበሰለ ልክ እንደ ሀገራችን ሾርባ ኩርጥርጥ ነገር ነው የሚለው። ቀስ ብላችሁ እንዲበስል አድርጉት። ስኳሯንም በመጠኑ ጨውንም በመጠኑ አርጋችሁ አባስ ወዳው ደግሞ ኖረም አልኖረም ችግር የለውም። የሚወድ ሰው ያርገው፣ መድኃኒት ነው። እናማ አንዳንድ አንድ ሴቶች እንግዲህ ውፍረት እና ቅጥነት የሚያስቸግረን ሰዎች አለን። እኔ ከመቅጠን መወፈር ይሻላል ብዬ ነው የምለው። እኔ እንጃ እኔ በጣም ቀጭን ሰው ያሳዝኑኛል። በቃ የሚያማቸው ይመስለኛ ውስጣቸው ጤነኛ አይመስለኝም። ለማንም ሆነ ለማንም ወንድም ሆነ ሴት ትንሽ ስጋ ሲኖርበት ደስ ይላል። እንዶ በቃ የሆነ ድቅቅ ያለ ነገር በቃ እኔ ያሳዝኑኛል፣ ሳያቸው ማለት ነው በቃ እኔ ስራ የሚችሉ አይመስለኝም። እንደው በቃ ያማቸው ምናምን እንደዛ ነገር ነው የሚመስሉኝ። እና ሰውነታችሁን ጠግኑ እህቶቼ፣ እንዳትጎዱ ማለት ነው። ለመወፈር ብቻም ሳይሆንም ይሄ ሾርባው እንትን ማለት ነው በጣም አሪፍ ነው። አጃ ስለሆነ በጣም ጥሩ ነው። ስለዚህ ተጠቀሙት፣ እነ መዳም ሳያዋችሁ ማለት ነው። እነሱ ካያችሁ ምንድን ነው ነው የሚሉት፣ ይቀናሉ። እንድት በሉ አይፈቅዱላችሁም ማለት ነው። እነሱ ወጣ ሲሉላችሁ ደብቅ እያደረጋችሁ እየሰራችሁ በሉ ጠጡ ማለት ነው። እሱ እኔ በሮመዳን እንደዛ አደርግ ነበረ። ሮመዳን ውስጥ እነሱ ሾርባ ያወጥ ነው ታውቃላችሁ። እኔ ግን ስለሚያመኝልና ይሄንን እሰራለሁ ማለት ነው። አንድ ማንኪያ ሀሊብ አደርጋለሁ፣ ሀሊብ ዱቄቱን ከዚህኛው ደግሞ ሁለት ማንኪያ አደርግና አንድ ብርጭቆ እንዲወጣልኝ ማለት ነው፣ አንድ ኮፍ እንዲወጣልኝ። እንደዛ አድርጌ በቃ ቀንስ አርጌ ጥደዋለሁ። ስኳር ሳረግበት እራሱ ይገረማሉ። እኔ ደብቄ ሳይሆን እነሱ እያዩኝ ነው። እንዴት ትጠጭዋለች በስኳር ይሉኛል። እኔ ጣፍጠኛ ላቸዋለሁ ስለሚያመኝ ነው ምናምን አላቸዋለሁ ማለት ነው። ከዚያ በዛች እየጥ ያልኩኝ እጠጣ ነበረ። የእነሱ ወጥ ነው ማለት ነው። ወጥ መጠጣት በሉት። የእነሱ ሾርባ በኩብዝም እየተጠቀሰ ነው የሚበላው፣ አይታችሁት የሆነ እና ያንን እራሱ በማንኪያ ይጠጣል። እኔ ደግሞ ያንን እንትን ተምል ብዬ እንደዛ አድርጌ እጠጣለሁ። ሮመዳን ሮመዳን ማለት ነው እና ለሰውነት ጥሩ ነው፣ ተስማሚ ነው፣ ጥሩ ነው። ማንኛውም ነገር ሰውነታችሁን ተንከባከቡ፣ ጤንነታችሁን ተንከባከቡ። ከወደቅን ወደቅን ነው የመዳም ቅመሞች ማለት ነው። እሺ እነ መዳም ሳያዋችሁ ስር ታርጋችሁ ጥጥ ትብልት እነሱም ደግሞ እንትን ካሉ እናንተ ግዝት ትርካሽ ነው ወይ ፋቢላ አምስት ብር ነው፣ ከዚህ በላይ የወጣ ይመስለኛል። ያንን ገዝታችሁ ወይ አስር ብር ወይ አምስት ብር ነው ገዝታችሁ፣ እየሰራችሁ ጠጡ። እሺ።